የሱዳን ጦር የሱዳንን ቤተ መንግሥት ተቆጣጠረ የሚለው ዜና አሁንም ሞገዱ ላይ ያለ ትኩስ እውነት ነው። እነዚህ ወታደሮችና አለቆቻቸው ከሁለት ዓመት በፊት ይህንን ቤተ መንግሥት ለቀው ሲሄዱ የሱዳን ጦር አበቃለት ተባለ። ከ800 ኪሎ ሜትር በላይ ተጉዘው ፖርቱ ሱዳን ሲሰፍሩ እነሱ ስትራቴጂካዊ ማፈግፈግ ነው ይሉ ነበር። ተፋላሚዎቻቸው ግን አይቀጡ ቅጣት ተቀጥተው ሸሹ ይሏቸው ነበር። በእርግጥም ስትራቴጂካዊ ማፈግፈግ እንደነበር በውጤቱ ታይቷል። ኃይልን የማሰባሰብ ወዳጅ ኔማ ብዛት አቅምን የማድረጀት ስትራቴጂ። ሁለት ዓመት ሊሞላ ጥቂት ሳምንታት በቀረው ስትራቴጂካዊ ማፈግፈግ ስትራቴጂካዊ ማጥቃት ተደርጎ ባሳለፍነው ሳምንት መጨረሻ ካርቱም ተገብቷል። ከሁለት ዓመት በፊት ሥልጣንና ሀብት፣ ክብርና ዝና ከአገር የበለጠባቸው ሁለት ጄኔራሎች ተጣልተው ሱዳንን አፈርሰዋታል። ያችን የአፍሪካ ዳቦ ቅርጫት ትሆናለች የተባለላትን አገርም እንደ ቅርጫ ተከፋፈሏት። በመሐመድ ሐምዳን ዳገሎ የሚመራው የሚሊሻ ጦር ዳርፉርንና የምዕራቡን ሱዳን እንዲሁም ደቡባዊን የአገሪቱ ክፍል ቁም ስቅሉን ሲያሳየው ከረመ። የአልቡርሃን ሰራዊት ምስራቃዊውንና ሰሜናዊውን የአገሪቱን ቀጣና ይዞታ ነው ይለዋል። ካርቱምንም የሚሊሻው ሰራዊት ያስ ት ዘንድ ቀጠለ። ከዚያም ውጊያው ማባሪያ የለሽ መቆሚያም አልባ መስሎ ከረመ። በሱዳን ጦርነት ከአስር በላይ አገራት ተሰልፈው በቀጥታና በእጅ አዙር ተዋጉ። የሚሊሻው ጦር የጀርባ አጥንት የተባበሩት አረብ ኤምሬቶች ነበረች። የአብይ አህመዷ ኢትዮጵያ፣ በምስራቅ የኢድሪስ ዳቢዩ ቻድ የኤምሬቶች ደላላ ሆነው በመሐመድ ዳጋሎ ጎን ተሰልፈው ነበር። የኤምሬቶች ገንዘብ ኬንያንም የአቡዳቢ ምርኮኛ አድርጓት ከዚሁ ሚሊሻ ጎን ሆና ታይታለች አየር ኃይልንና ጥቂት መሳሪያዎችን ይዞ ወደ ፖርት ሱዳን የሄደውና ስትራቴጂካዊ ማፈግፈግ አደረግሁ ያለው የአልቡርሃን ብጦር በበኩሉ ከብዙ አገራት ብዙ መሳሪያ አግኝቷል ከካታር እስከ ቻይና ከኤርትራ እስከ ሩሲያ ከግብፅ እስከ ሳውዲ አረቢያ ከቱርክ እስከ ኢራን ለዚህ ጦርነት እሳትም ቤንዚንም ያዋጡ ናቸው እንዋጋ በለው እያሉ የሚቀሰቅሱ ጦረኛ መሪዎች የማይቸግሯት አፍሪካ በሉ ተዋጉ እያለ እሳት የሚያቀብላትም አታጣም አሁን የሱዳን ጦር ተመልሶ ካርቱም ገብቷል። የካርቱም መያዝ የጦርነቱን ማብቃት ያሳያልን? በቀጣይስ ምን ሊሆን ይችላል? በእርግጥ የሚሊሻው ጦር ከሱዳን ዋና ከተማ ተባሯል ወይ? ለአልቡርሃን ጦር ድል መንሳትና ለሄሚቲ መሸነፍ ምክንያቶቹ ምንድ ናቸው? ጀኔራል ሄሚቲስ እየት ገባ? በዚህ የወክልና ጦርነት ውስጥ የሄሚቲ ቀኝ ግራም እጅ ሆና የሰነበተችው የተባበሩት አረብ ኤምሬቶችም ያፈሰሰችውም ያጋበሰችውም ሀብት የሚሊሻውን ጦር በካርቱም ከሁለት ዓመት በላይ እንዲከርም አላደረገውም እና በሱዳን የደረሰባት ሽንፈት ለአራት ኪሎ ቤተ መንግስት ምን ትምህርት ይሰጠዋል? ነው ወይስ ከዚህ ነገር የምማረው ነገርም የለም ብሎ እንዳስኳላው ትምህርት ይህንን የሚያጣጥለው ይሆን? በአገር ውስጥ እያካሄደ ያለውን ጦርነት በጎረቤትም እንዲያካሄደው በመሐመድ ቢን ዘይድ የታዘዘውን የኤርትራን ጦርነት ለማድረግ አቡዳቢን መተማመኛ ማድረግ ይቻላል ወይ? በቀጣይስ በሱዳን የተፈጠረው ነገር በኢትዮጵያ ላይ የሚያሳድረው ተጽዕኖ ምን ሚና ይኖረዋል? በዚህ ሀገር ጦር አለው የሚባልለት ቲዲኤፍ ጦር መሳሪያና ውጫዊ ግንኙነት ለማድረግ መውጫ የሚፈልጉት ፋኖና ኦላ የብልጽግናው መንግስት የህሚቲን ሚሊሻዎች ሲደግፍ በመክረሙ ምክንያት ከአልቡርሃን ጋር የፈጠረው መቃቃርና የሚከተለው ጣጣ ምን ሊሆን ይችላል? እንደ ሺ ዘጠኝ መቶ ሰባዎቹና ስልሳዎቹ ሱዳን የኢትዮጵያ ታጣቂ ኃይሎችና ፖለቲከኞች መናኸሪያ እንድትሆን ያደርጋት ይሆን? ዘርዘራ አድርገን እንመልከተው። ሀንዝ አፕ ኤንድ ትራየምፋንት ሲዚንግ ባክ ሱዳንስ ፕሬዚደንሻል ፓላስ ኢምፖርታንት ሲምቦል አቭ ፓወር የሱዳንን ቤተ መንግሥት መያዝ የካርቱሙን ፕሬዝዳንታዊ ቤት መቆጣጠር ያለፉት ዓመታት ጦርነት ግብ ሆኖ ከርሟል። ይህንን ቤተ መንግስት መልቀቅም ሆነ መቆጣጠር የሁለቱ ጄኔራሎች ወታደራዊ ግብ ብቻ ሳይሆን ፖለቲካዊ ስኬትም ተደርጎ ይቆጠራል። ከዚህ ቤተ መንግስት ውስጥ ሄሚቲ የሱዳን መሪ ነኝ ብሎ መግለጫ ሲሰጥበት ነበር። አሁን ግን ቤተ መንግስቱን ተነጥቋል። ይህንን ቤተ መንግስት መቆጣጠር የድልና ሽንፈት ማሳያ ነው ከተባለ አሁን የአልቡርሃን ጦር አሸንፏል ማለት ነው። ካርቱም ለመድረስ ኤል ኦቤኢድ ከተማ ላይ ብዙ መዋጋት፣ ለአንድ መንፈቅ ሙሉ ብዙ መፋለም ያደረገው ጦር ወደ ሀገሪቱ ዋና ከተማ ለመመለስ ብዙ ገድሎ ብዙ ሞቷል። እናም ይህ የካርቱም ድል በዋዛ አልተገኘምና ግዙፍ ወታደራዊ ስኬት የተለየ ፖለቲካዊ ጠቀሜታ አለው። ቤተመንግስቱን በሽንፈት ያጣው ሄሚቲ ሚሊሻው በአንጻሩ ለሞራሉ ድቀትና ለፖለቲካዊ ድቀት መዳረጉ የሚጠበቅ ነው። የመልሶ ማጥቃቱ የተቀናጀ ስራ ደግሞም ካርቱምን የመክበቡ ወታደራዊ ስትራቴጂ የተጀመረው መስከረም መጨረሻ ሳምንት ላይ ነው። ከሁለት ዓመት በፊት ፖርት ሱዳን ላይ የከተመው ለቀይ ባህር ተጠግቶ የከረመው የአልቡርሃን ሰራዊት ወታደራዊ ዝግጅቱን ለማድረግ የሚያስችለውን ጊዜ አግኝቷል። የያዘው ስትራቴጂካዊ ቦታም አጋሮችን ለማሰባሰብ ጠቅሞታል። በዚህም የኢራን ድሮን ለማግኘት አስችሎታል። ታንክና ሌሎች ሜካናይዝድ መሳሪያዎችን ከሩሲያ በካታር አማካኝነት ተገዝቶለታል። ከቻይና የውጊያ አውሮፕላኖችን አምጥቷል። የሚሊሻውን ጦር ጥፋትና ኃጢአት ለማጋለጥ እንደ አሜሪካ ባሉ ሀገራትም ማዕቀብ እንዲጣልበት ለማድረግ የሚያስ የሚያስችለውን ስራ ሰርቶበታል። የተባበሩት አረብ ኤምሬቶች በሄሚቲ በኩል የምትፈጽመውን ጄኖሳይድና የጦር ወንጀል ዓለም እንዲያውቀው ለማድረግ የሚያስችለውን አቅም አሰባስቦበታል። እናም የፖርት ሱዳኑ የሁለት ክረምት ክራሞት እንዲህ ላሉ ወታደራዊና ዲፕሎማሲያዊ ስራዎች ውሎ በመጨረሻ በርካታ የጦር ግንባሮችን ፈጥሮ ከመስከረም 26 ጀምሮ መልሶ ማጥቃቱን ሲያደርግም ከርሞ ባሳለፍነው ሳምንት ማብቂያ ላይ ካርቱም ገብቷል። ጥያቄው ይህ የመጨረሻው መጀመሪያ ነው ወይስ የቀውሶ አዞሬት ቀጣይ መድረክ የሚል ነው። ጂሃድ ማሻሙን የተባሉ ሱዳናዊ የፖለቲካ ተንታኝ ለአናዱሉ ሲናገሩ ካርቱምን መልሶ መያዝ የሚሰጠው ትርጉም ፖለቲካዊ መሆኑን ያስረዱና ሰራዊቱ ወደ ዋና ከተማዋ ሲቃረብ የሚቲ ወታደሮችና አንዳንድ መኮንኖችም ጭምር ሽንፈታቸው አይቀር የመሆኑን በመገንዘብ ወደ አልቦራን ጦር መቀላቀላቸውን ይገልጻሉ። ኢንተርናሽናል ክራይሲስ ግሩፕ የአፍሪካ ቀንድ ኃላፊ ኦላንድ ቦሴይል ደግሞ ይህንን ከፖርቱ ሱዳን የተነሳውንና ካርቱም የደረሰውን ወታደራዊ ማጥቃት የመጀመሪያውና ጠቃሚው ወታደራዊ ግብ ነው ይሉና ሁለቱ ጄኔራሎች የተጣሉት ይህንን ቤተ መንግስት፣ ማን በበላይነት ይቆጣጠረው በሚለው ምክንያት እንደነበር ማስታውሰው ይህንን ፕሬዚዳንታዊ ማዕከል መነጠቅና መንጠቅ ፋይዳው ጉልህነ ይላሉ። እናም የሚሊሻው ሄሚቲን መሸነፍና የሱዳን ጦርን ማሸነፍ የሚያስረዳ ነው ባይ ናቸው። የፍጥኖ ደራሽ ሚሊሻው ካርቱምን እየተነጠቀ ነው። ይህ ትልቅ ነገር ነው። ይህ ጦርነት የተጀመረው በዚች ከተማ ላይ ነው። እናም ከተማዋ ላይ ብልጫ ይዞ መገኘት የጦርነቱ ቁልፍ ጉዳይ ነው። ሚሊሻውም ካርቱም ከትሞ ይችን ከተማ ለመከላከል ሲታገል ከርሟል። አሁን አልቻለም።

ካርቱምን ወይም ቤተመንግስቱን መያዝ ቁልፍ ተግባር ቢሆንም ደግሞም የበዛ ወታደራዊና ፖለቲካ አጀንዳ ቢኖረውም ሱዳንን በአንድ ኃይል ቁጥጥር ስር የወደቀች በአንድ ቡድን አሸናፊነት የተጠናቀቀ ፖለቲካ ያላት አያደርጋትም የሚለው ሌላ ገጽ ላይ የተጻፈ እውነት ነው። የበዙ ሪፖርቶች እንደሚያሳዩት በአሁኑ ወቅት በሱዳን ዋና ከተማ የሄሚቲ ሚሊሻዎች ሰፍረው ይገኛሉ። ከቤተ መንግስቱ 2.5 ኪሎ ሜትር ርቀት ላይ በሚገኘው የካርቱም ኢንተርናሽናል አውሮፕላን ጣቢያ የሰፈሩት እነሱ ናቸው። በአጠቃላይ የቡርሃን ጦር ከተቆጣጠረው የሪፐብሊኩ ቤተመንግስት በስተደቡብ ያለውን የካርቱም ክፍል የያዙት የሄሚቲ ሚሊሻዎች ናቸው። እናም እነዚህ ከቤተመንግስት ለቀው በኤርፖርቱ አካባቢ የተሰባሰቡና የመሸጉ የሄሚቲ ሚሊሻዎች ያለ ውጊያ ከከተማ የማይለቁ ከሆነ ካርቱም ሌላ የሚያፈራርሳት ጦርነት ይጠብቃታል ማለት ይሆናል። የሚት ሰዎች በካርቱም እንዳልቀናቸው ነው። በቀላሉ የሚለቁ ከሆነ ደግሞ ሌላ ሊቢያ በምስራቅ አፍሪካ የመፈጠሩ ነገር አይቀሬ ይመስላል። የተባበሩት አረብ ኤምሬቶች የሊቢያን ሞዴልም በዚች አፍሪካ አረባዊት ሀገር ሊፈጠር ይችላል። ሊቢያ ከጋዳፊ ውድቀት በኋላ ቀውስ ውስጥ ስትገባ ሁለት ፓርላማ፣ ሁለት መንግስት፣ ሁለት መሪ ያላት አንድ ሀገር ሆናለች። በምዕራብ የአገሪቱ ክፍል የሚቀመጠውና በተባበሩት መንግስታት ቅና ያለው የትሪፖሊው መንግስት በአንድ በኩል አለ። በሌላው ወገን ደግሞ በተባበሩት አረብ ኤምሬቶች ጦረኛና ከፋፋይ ፖሊሲ የሚደገፈው የጀኔራል ካልፋ ሀፍታር መንግስት በምስራቅ በኩል ይገኛል። የጡት አባትና እናቱን ኤምሬቶችን ያደረገው የሄሚቲ ጦር ከካርቱም ቢሸነፍም አሁንም በምዕራባዊ የአገሪቱ ክፍል ላይ ሙሉ ቁጥጥር አለው። ደቡባዊ የአገሪቱ ክፍል በዚሁ ሚሊሻ ጦር እጅ ነው። ስትራቴጂካዊቷን የበረሃ ከተማ አልማሊህን ጨምሮ አጠቃላይ የቆዳ ስፋቱ ፈረንሳይን ያህላል የሚባልለት ዳርፉር የዚሁ ሚሊሻ ይዞታዎች ናቸው። የከረመበትን ሰሜን ምስራቁን የሱዳንን ክፍል አሁን የያዘውን የካርቱምን አብዛኛውን ክፍልና ምስራቃዊ የአገሪቱን ግዛት ደግሞ የአልቡህራን ጦር

እናም በቀጣይ ሱዳን እንደ ሊቢያ ሁለት መንግስት ያላት አገር ትሆናለች የሚለው ግምትም ከዚህ አሰላለፍ የሚነሳ ነው። ካርቱምን የያዘው የአልቡህራን መንግስትና አልማሊህን የተቆጣጠረው የሄሚቲ ሚሊሻ የራሳቸውን መንግስት ሊያውጁ ይችላሉ የሚለው አንድ መላምት ነው። ወደፊት አልማሊህን ዋና ከተማው ያደረገና ካርቱም ላይ የተቀመጠ የተለያዩ ሁለት መንግስቶች ይኖራሉ እንደማለት። ለዚህ ማሳያ የሚሆነው ደግሞ ከአንድ ወር በፊት የሄሚቲ ሰዎች በኬንያ ያቋቋሙት መንግስት ነው። ባለ 16 ገጹ የመንግስት መመስረ መረጫ ቻርተር ይፋ ከሆነ በኋላ አልቡህራን የናይሮቢውን የሩቱ አስተዳደር አውግዘው ይህ እንደማይሳካ ገልጸዋል። ጄኔራሉ የመንግስት ምስረታ ብቻ ሳይሆን የሄሚቲ ሚሊሻም ህልውና እንደማይኖረውና ጦርነቱም በአገሪቱ ያሉ አማጽያንን ሁሉ እስኪጠፉ ድረስ እንደሚቀጥል የቤተ መንግስቱ መያዝ የተሰማለት ተናግረዋል።

ጀኔራሉ በቀጣይ ስለሚደረግ ፖለቲካዊ ድርድርና ውይይት አንድም ፍንጭ አልሰጡም። ውጊያ ይቀጥላል የሚለውን ግን አስምረውበታል። እናም የሚሊሻው ኃይል ጠንካራ ይዞታዎቼ ናቸው በሚላቸው ምዕራባዊ የአገሪቱ ክፍል ላይ እስከ ቻድና ሊቢያ የሚያደርሰውን መስመር ይዞ በኤምሬቶች እየታገዘ ሊቀጥል፣ ልክ እንደ ጀኔራል ሀፍታር መንግስት ነኝም ብሎ ሊያውጅ ይችላል። ይህንን ሲያደርግ ደግሞ ከኤምሬቶች በተጨማሪ ከቻድም ድጋፍ ማግኘቱ አይቀሬ ይሆናል። ሄሚቲ የተዋጋበትን መሳሪያና ታጣቂዎቹ የቀረበላቸውን ሎጂስቲክስ በማጓጓዝ የሚሊሻው ታጣቂዎች የሚታከሙበትን ሆስፒታል በማቋቋምና በሌሎች መንገዶች ሲያግዝ የነበረው የእንድሪስ ደቢ መንግስት ለራሱ ሕልውና ሲል ከዚህ ቀደም ከነበረው ሚና ከፍ ባለ ደረጃ ሊሳተፍ ይችላል የሚለው መላምትም አለ። ይህ እንዲሆን እንደሚፈቅድ የጠቆመው የሱዳኑ ጦር በአንጻሩ ውጊያውን ወደ ደቡብና ምዕራባዊ ሱዳን አስፋፍቶ ሊቀጥል እንደሚችል የሚገምቱ ሰዎች አልቦህራን ሙሉ በሙሉ የበላይነታቸውን ካላረጋገጡና የሚሊሻው ታጣቂዎች እጅ እንዲሰጡ ካላደረጉ በቀር ለፖለቲካዊ ድርድር ዝግጁ አይሆኑም ይሏቸዋል። እዚህ ጋር ሱዳናዊ የፖለቲካ ተንታኝ አልባሽር እድሪስ ይጠቀሳሉ። እድሪስ እንደሚሉት በአንድ ጦርነት ወታደራዊ ብልጫ አለኝ ብዙ ጦር ግንባሮችን አሸንፍ ያለው የሚል አካል ራሱን በፍጥነት ለድርድር በማቅረብ የመደራደሪያ አቅሙንም ከፍ አድርጎ መከሰት ይገባው ነበር። ሄሚቲ የካርቱምን ቤተ መንግሥት በያዘባቸው ያለፉት ሁለት ዓመታት ይህልን ለማድረግ ሳይፈቅድ ቀርቷል። አሁን ደግሞ አልቡህራን ቤተ መንግሥት ሲገቡ የሄሚቲ ሚሊሻ ሙሉ በሙሉ እጅ ካልሰጣቸውና ኤምሬቶች ከዚህ በኋላ መሳሪያ እንደማታቅረብ ካላረጋገጡ በቀር ለውይይት የሚቀመጡ ሰው አይደሉም።

ፍላጎቱ ሙሉ በሙሉ እጅ እንዲሰጡት ማድረግ ነው። ያለምንም ቅድመ ሁኔታ ጠመንጃ አስቀምጠው እጅ እንዲሰጡት ነው ምኞቱ። የተባበሩት አረብ ኤምሬቶችም ለዚህ ሚሊሻ ኃይል የምታቀርበውን ጦር መሳሪያ ማቆሟን ካላረጋገጠ በቀር ውጊያውን አያቆም። አስራ አራት ሚሊዮን ህዝብ የተፈናቀለባት ሱዳን የአገሪቱ ልሂቅም ትቷት ሸሽቷል። ግማሹ ግብፅ ገብቷል፣ ሌላው ናይሮቢና ካምፓላ ተሰዷል። ለሄሜቲ የቀረበ ልብ ያላቸው ሲቪል ፖለቲከኞች በተባበሩት አረብ ኤምሬቶች ይገኛሉ። ሁለቱም አይጠቅሙም የሚሉ አብዛኞቹ ፖለቲከኞች በካምፓላ እንደሆኑ ይነገራል። ቤተ መንግስቱን የተነጠቀው ሄሚቲም አገር ጥሎ መፈርጠጡ እየተነገረ ነው። በጦርነቱ ወቅት በደረሰበት ጥቃት የቆሰለውና የከፋ የጤና ጉድለትም እንዳለበት የሚነገርለት ጄኔራል ሄሚቲ የት ገባ የሚለውን ጥያቄ በውል የመለሰ ሰው የለም። የጤና መታወኩ ብሶበት ከሆነ ለሕክምና ዱባይ ገብቶ ይሆናል የሚሉ አሉ። ወታደራዊ ሁነቱን በቅርበት ልምራው ብሎ ከወሰነ ደግሞ ቻድ ተሻግሮ ሊሆን እንደሚችል የሚገምቱ ሰዎች ይደመጣሉ። ሲቪል ፖለቲከኞችን በኬንያ እንዲሰባሰቡ ማድረጉን የሚያስታውሱ ደግሞ ምናልባት ይህንን የመንግስት ማቋቋም ስራ ለማፋጠንና የናይሮቢውን ቻርተር ለመፈጸም ወደዚያ ሄዶ ይሆናል እያሉ ናቸው። የሱዳን ሁኔታ እንዲህ ያለ መሆኑ የአብይና የሄሚቲ አለቃና የገንዘብ ምንጭ የሆነችው ኤምሬቶች በሱዳን ጦርነትን መሸነፏ የሚጠቁም መሆኑ ግልጽ ነው። ይህ ለአዲስ አበባ አገዛዝ የሚሰጠው ትምህርት ጥቂት ሊሆን አይችልም። ምናልባት ይችን አረባዊት ሀገር ተማምኖና የእሷን አጀንዳ አስፈጽማለሁ ብሎ ኤርትራም ላይ ሆነ ሌላ ጎረቤት ሀገር ላይ በባህር በር ምክንያት ጦርነት ቢከፍት ከጅብ የማታስጥል መሆኗን መገንዘብ ይገባዋል። የሚለው አንዱ ሲሆን አሁን አሁን እየመጣባት ባለው ዓለም አቀፍ ጫና ምክንያት በምስራቅ አፍሪካ ያላትን ሚና እንድትቆጥብ ከተደረገች ብልጽግናን አውላላ ሜዳ ላይ ጥላው ጥፍት ልትል ትችላለች የሚለው መላምትም ሌላኛው ነው። ደግሞም የሻዕቢያ መንግስት አንድ ብርጌድ ጦር አስገብቶ አልቡርሃንንም ደግፎ ሲዋጋ መክረሙ እንደ ውለታ ተይዞለታልና በቀጣይ ብልጽግና ወደ ቀይ ባህር አቅጣጫ ጦርነት ቢከፍት ሌላ የውጊያ ግንባር ከምዕራብ አቅጣጫ እንዲጠብቀው የሚያደርግም ሊሆን ይችላል። ከዚህ በተጨማሪም የኤምሬቶች ደላላ ሆኖ የሄሚቲ አጋር በመሆኑ ምክንያት በአልቡህራን ኃይሎች ቂም የተያዘበት የብልጽግናው አገዛዝ ካርቱምን ለአዲስ አበባው የኦህደድ ብልጽግና ተፋላሚዎች መቀመጫና ጽህፈት ቤት መክፈቻ ሊያደርጋት ይችላል የሚለውም ሌላ ግምት ነው። የደቡብ አፍሪካውን ስምምነት ለመተግበር ያልፈቀደውና አሁንም ድረስ በሱዳን የተቀመጡ በአስር ሺዎች የሚቆጠሩ የትግራይ ተወላጅ ስደተኞችን እንዲመለሱ ያልወደደውን ብልጽግና በዚያው ከአልቡህራ ን ወገን እንደተሰለፉ የሚነገርላቸው የቲዲኤፍ ወታደሮች እንዳሉም ሊዘነገው አይችልም። ደግሞም በሱዳን ከሰላም ማስከበር ዘመቻ በኋላ ወደ ኢትዮጵያ ወስደው ሊያስሯቸው ወይም ሊገድሏቸው ሲሉ ሸሽተው በዚያው ጥገኝነት የጠየቁ ወታደራዊ መከኖኖችም እንዳሉ ይነገራል። ከዚህ በተጨማሪም ፋኖና የኦላ ኃይሎች ተጨማሪ የጦር መሳሪያ ምንጭና የመውጫ በር የሚያገኙበትን መስመርም ሊከፈትላቸው ይችላል። ይህ ሁሉ ሰላምና ትብብርን ልማትንና ለመርህ መቆምን ማዕከል ባላደረገ የሀገርንና የሕዝብን አጀንዳ ሳይሆን የባዕድ አካላትን ፍላጎት በተላላኪነት ለመፈጸም ሲባል በሚመጣ ስህተት የሚፈጠር ትውልድ ተሻጋሪ መከራ ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።